የሰላም ህይወት አደጋ ላይ ነው ያለው። ዶክተሩ ውጤቷን ለሀና ነገራት። ሀናን አስደነገጣት። አቶ ኖላዊ በሀሳብ ትከዘ ብለዋል። ልጄ ምን አይነት ስራ እየሰራችሁን ለእኔ ብላ አጉል ህይወት ውስጥ ገብታ ይሆነች መቶ ሺህ ብርን ያክል ገንዘብ ለእኔ አንትታ እኔ እንድታከም የተደረግኩት በማለት እንዲሁም ወንድሟ የሰላም ወንድም ምናሴ እኔ አንድ ቀን ባልኖር በአንድ ቀን ውስጥ እህቴ ምን ሆና ነው እንደዚህ የታመመችው? በማለት በጣም ደንግጦ እጇን ጭብጥ አድርጎ እህቴ አንድ የንቅልኝ እድሜ እልኬን ስታዘዝሽ እኖራለው እወድሻለሁ እያለ ስስቅ እያለ እያለቀሰን ሀናን ግራ ያጋባት የዶክተሩ ምላሽ ኖላዊ ድራማ ክፍል 17 ሰላም። ጤና ይስጥልኝ ውድ የተከበራችሁ የዚዩቱብ ቻና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁ በሰላማችሁ በዝት ተረፍረፍበል በዛሬው ክፍል ላይ የሰላም ውጤት እንግዲህ ትንሽ እያሰጋል። ምክንያቱም ጽንሱ ሙሉ በሙሉ ማደጉ ቀርቶ ሙሉ በሙሉ አልወረደላትም ስለዚህ ቀሪውን ለማጽዳት እና ሙሉ ጸድቶ ለመውጣት ቤተሰብ ማወቅ አለበት ሲል ዶክተሩ ለሀና ሲነግራት ሀና ደግሞ ቤተሰብ ማወቅ የለበትም ምስጢር ብላ የነገረችኝ ለእኔ ነው እንዴት ይሆናል በማለት ለዶክተሩ ትመልስለታለይ አንቺ ምኗነሽ ወይንም ምንሽ ናት በማለት ለሷ እስጠይቃት ምንም አይደለችም እኔ ሰራተኛቸው ነኝ ስትል ለዶክተሩ መለሰችለት አቶ ኖላዊ በሀሳብ ጭልቅ ብለዋል መቶ ሽብርን ያክል ገንዘብ ልጅ ኬት አንጥታ ነው እኔ ልታከም የቻልኩት እያሉ በሀሳብ ጭልጥ ብለው እየተከዙ ግራ ገብቷቸው ነበር። አሲር ምግብ እየበላ ፋዘር ብንበላ አብረን ምን ይመስሎታል በማለት ለፋዘር ይናገራል። ምንም አልሰሙም። ከዛ ፋዘር ፋዘር ብሎ እየደጋገመ ሲጠራቸው ጠራሃኝ እንዴ በማለት ይመልስለታል ስጠራ በሀሳብ የት ሄደው ነበር ብሎ እሱ ይላቸዋል ለአጉር ሰውት ብሎ አለ አይ ከመሄዷ በፊት አጉር ሳይ ነው በልቼ ነው የሄድኩት ይልቁንስ አሁን ያሳሰበኝ የሀንዬ ጉዳይ ነው በማለት ለአሲድ መልስሎታል ሀና ምን ሆነች ብሎ ጠየቀ እኔ የታከምኩት እሷ ባመጣችው ገንዘብ ነው ምን እንደምትሰራ ግራ ገብቶኛል ለእኔ ብላ አጉል ህይወት ውስጥ ገብታ የሆነ የሚለው ነገር እያሳሰበኝ ነው ልጄ በማለት ለአሲድ ይነግሩታል አንድ ነገር ትወጣልኛለህ፣ በማለት ነገሩት። ምንድን ነው ፋዘር? በማለት መለሰ። እሷ ምን እንደምትሰራ ትከታተልልኛለህ ወይ? ግን አደራ አደራ፣ እሷ እንዳታውቅ፣ በማለት ለአሲር ይነግሩታል። ፋዘር፣ ችግር የለም በማለት እሱ መለሰላቸው። ምንድን ነበር ቀጣይ? አሁን ቶሎ ቶሎ ምግቡን ብላ ጨርስና፣ ጭንቆኛል፣ ወደ ውጭ መውጣት አለብኝ፣ በማለት ወደ ውጭ መንገዳቸውን ይቀጥላሉ። የሰላም ለሰላም እንዲደወል ለሰላም እናት እንዲደወልላት ላት ለሃን እየተጠይቃ ነበረ ዶክተሩ። እሷ አልፈለገችም። ለሕክምናም ከሆነ እኔ ለአባቴ ያዘጋጀሁት ገንዘብ አለ በዛ ትታከማለች። ቤተሰብ መስማት የለበትም፣ አደራ ብላ የነገረችኝ ምስጢረኛዋ ጓደኛ አድርጋ ምስጢሯን የነገረችኝ ለእኔ ነው። እንዴት እኔ አደራ ይንበላለሁም? ስትል ለዶክተሩ ስትመልስለት ይህ አደራ መብላትም አይደለም። ስለ መልካምነትሽም አመሰግናለሁ። ከአባትሽም አስቀድመሽ ለእሷ እንደዚህ ማሰብሽንም አመሰግናለሁ። ግን አስቢበት ብሎ ዶክተሩ አስጠንቅቋት ካጠገቧ ይወጣል። ግራ ይገባታል። ትጨነቃለች። ለቤተሰብ ትደውላለች። ወንድሟ ምናሴ ይመጣል። ምን ሆነ ሽብኝ ነው እህቴ፣ እኔ አንድ ቀን አብሬሽ ባልኖር በአንድ ቀን ውስጥ ምን ተፈጥሮ ነው እህቴ፣ አንድ የነቃበልኝ እንጂ እድሜ ልኬን ሳገለግልሽ እኖራለሁ እወድሽ አለሁም ሲል ለእህቱ ይነግራታል። ምንም ልትመልስለት አልቻለችም። ምክንያቱም ቤተሰብ ፊት ፊቷን መገለጥ አልፈለገችም። እናቷም እየተንደረደረች በሀሳብ በጣም አስባ ዶክተር ጌ ልጄ ምን ሆና ነው እያለች ለዶክተር ውስጥ ጠይቀው ተረጋጊ አንዳንዴ እንደዚህ ይፈጠራል በልጆች በልጆች ላይ በማለት እሷን ካረጋጋት፣ እያለ ሀና ድንገት ወደ ዶክተሩ ቢሮ ትገባለች። ልጄ ምንድን ነው የሆነችው? ሀንዬ፣ ሰላምዬ፣ ምንድን ነው የሆነችው ብላ ለሰላም ጠይቃታለች። እትዬ ምንም አልሆነችም። ማየት ከፈለግሽ ነይ ወደ እሷ ጋር ሂጂ በማለት ወደ ሰላም ጋር እንድትታደርጋታለች። ዶክተር ዶክተር ነገርካት እንዴ? የሰላምን ጉዳይ በማለት ለዶክተሩ ጠይቀዋል። የነገርኳት ነገር የለም። አሁን አልነገርኳትም ማለት ደግሞ ለወደፊት አልነግራትም ማለት አይደለም ብሎ ለሀና ይመልስላታ ምንድን ነበር ለሐን የተጠየቀችው ጥያቄ? ጽንሱ ማደጉ ተቋረጠ እንጂ ሙሉ በሙሉ መውጣት እንደሌለበት፣ ይህንን ደግሞ ቤተሰብ አላፊነት ወይም ቤተሰብ እንዲያውቅ ነው ለሐን የተጠየቀችው። እሷ ደግሞ በጭራሽ ማወቅ የለበትም፣ በቅርብ ነው ከቤተሰብ የተስማማችው። ይሄ ችግር ከተፈጠረ ደግሞ በጣም ይራራቃሉ፣ ሌላ ችግር ይፈጠራልም ስትል ለዶክተሩ ጠየቀ መለሰችለት። አቶ ኖላዊ ውጭ ላይ ናቸው፣ ግራ ገብቷቸዋል። የልጃቸው መጥፋትም ስልክ ደውልልኝ እስካሁን እንዴት ቀረች እያሉ ግራ ገብቷቸዋል። አስር ደወለ አታነሳ። ቆየት አሉ፣ እስኪ አሁንም ደግሞ ደውልልኝ። አሁንም ደግሞ ሲደውል አታነሳ። በቃ ልጄማ የሆነ ነገር ሆናለች፣ የሆነ ችግር ገጥሟታል ብለው በሀሳብ በጣም ጭልጣሉ። ምንም ነገር አያስቡ፣ የሚበላ ነገር ላንጧለሁ ተፋዘር፣ እሷ ስራዋን ስትጨርስ ትደውላለች። ምንም አትሆንም፣ አይዞት በማለት እሳቸውን አረጋጋቸው። ወደ ቤታቸው መመለስ እንዳለባቸው ነገራቸው። የእንትናዬ እናት የሰላምዬ እናት አጠገባ ሆና ልጄ ምን ሆነ ሽብኝ ነው ወይኔ ልጄ እኔን እያለች ስቅ ብላ እያለቀሰች ነበረ። ፊቷን ግን ልታያት አልቻለች። ዶክተሩ እሷን ካያት በኋላ ወንዱ ልጅና ወንድሟንና እናቷን ወደ ውጭ ላናግራችሁ ብሎ ወደ ውጭ ይዞ ይወጣ። ሀን እያጠገቧ ናት። እጇ እንዳበስ እያደረገ ምን አባቴ ላድርግሽ ሰላምዬ፣ ምን አባቴ ላድርግሽ እያለይ እያለቀሰች እየተረበተበተች ነበር። ስትነቃ ምንድን ነበር ያለቻት እናቴ፣ ይህንን ነገር ሰማች ይህ ብላ ለእሷ ትነግራታለች። አልሰማችም እሺ፣ ዶክተሩ ነገራት፣ ዶክተሩም አልነገራትም። እሰህ ተመስገን በማለት አሁን እጨረስኩኝ ተመስገን በማለት ለሀና ትነግራታለች። ገና መጨረሽና ገና ብዙ ይቀራልን ብላ ለእሷት አስተን ትነግራታለች። ምንቀረካ እንግዲህ ወዲያ በማለት ትነግራታለች። ብዙ ደም ስለፈሰሰሽ ዳግመኛ ሕክምና ምርመራ ትወስጃለሽ ብላ ተነግራታለች። ታስባለች። ምክንያቱም የቀረ ስላለ ያ መጽዳት እንዳለበት ዶክተሩ ነግሯታል። ይህንንም ተናገረች፣ ነገረቻት ማለት ነው። ወደ ቤት ለመሄድ እቤት ትመጣና ወደ ቤት ተመልሰሽ ሂጂ እኔ ሀንዬ አለችኝ በማለት ሰላም ለእናቷ ትነግራታለች። ምክንያቱም ይሄ ህክምና ቤት እናቷ እለለችበት ቤተሰብ እለለችበት ቀን ቀን እነሱ ፊት ነቃ እንድትል እነሱ ሲሄዱ ደግሞ ያው ወደ ህክምና እንድትገባ ለዶክተሩ እነግራው። ዶክተሩ በሀሳብ በጣም ይጨነቃል። ይህ በዚህ ሙያዬ ላይ ይህንን ነገር መስራት አልችልም። እኔ እናንቺ ይህን ነገር ማድረጋችን ከታወቀ ሁለታችንም አደጋ ላይ ነው የምንወድቀው። ማረሚያ ቤት ነው የምንገባው። ከአንቺ ይልቁን ደግሞ እኔ ነኝ ተጠያቂዋ። ቤተሰብ ኃላፊነቱን መውሰድ አለበት በስርዓት በትዳርም ሆነ በማዕረግ ልጅ ስትወልድለት ደስ እንደሚለው ሁሉ ችግሩንም ቤተሰብ መረዳትና ማወቅ አለበት በማለት ለሀና ዶክተሩ ነግራታል። በጭራሽ ዶክተር አትፍራ የሚለውን አሁንም እየነገረችው ነው። እኔ ግን በጣም ፈርቻለሁኝ፣ ይሄ ሙያዬን የሚጥስ እንደሆነ እንድታቂልኝ እፈልጋለሁ ሲል ለሀና ነገራት። ሰላም ምንድን ነው እያለችው እናቷን ወደ ቤት ሄጂ እኔ ደህና ነኝ፣ በማለት እናቷን ወደ ቤት ሄዳላት እሷ ህክምናዋን እንድትቀጥል አደረገች። ምናሴ ማንሄድም እዙ ነው የምናድረዋለን። እንዴት አንቺ ዝህ እኮር ምትብለች ተኝተሽ እኔ እሞቀ አልጋዬ ላይ ሄጄ ተኛለሁ ብላ እናቷ ስትመልስላት፣ እትዬ አያስቡ፣ እኔ አለሁም ስትል ሀና ተናገረች። አባት ሸስ በማለት ምናሴ ደግሞ አነሳ? እዛ ሌላ ሰው አብሮት እንዲያድር ተናግሬያለሁ ብላ ነገረች። ምክንያቱም ተደብቃ ስልክ እንደማትመጣ ለምናሴ ደውላ ተናግራለች። እና እሳቸውን በጣም ደንግጠው እንዴት የሆነ ችግር ገጥሟት ነው እንጂ ከቤቶታ ማታድር ልጅ እንዴት አደረች ብለው ነበር። ምክንያቱም ስፖርት ብጤ እየሰራ ፋዘር እራበኝ ብሎ ነግሮ ነበር፣ ማለት ነው እኔን አትበላኝ። ታዲያ ሀና ስትመጣ ምግብ ሰርታ እንበላለን ብለው ለእሱ ሲመልሱለት ነው ለአጋጣሚ ስልክ ደውላ እሱ የነገረችው። ከዛ ሁለቱም ተኝተው ከፋዘር ጋር አሲር ተኝቶ ነበር ለሀንዬ እሷ ቀርታ ከሰላም ጋር እነኛ ሁለቱ እህትና ወላጅናት ወደ ቤታቸው እንዲመለሱ ተደረገ። ሰላም ሕክምናዋን እንድታደርግ ማለት ነው። አሴር በህልሙ ተኝቶ ያስተዋለው ምንድን ነበረ? ከሀንዬ ጋር የፍቅርን እያሰበ መንገድ ላይ እየተርበተበተ ፍቅሩን ለመግለጽ እፈራሻለሁኝ፣ ግን የምነግርሽ ነገር አለ እያለ ምንድን ነበረ ብላ ስትጠይቀው እወድሻለሁኝ፣ አፈቅርሻለሁኝ ብሎ ሲነግራት ይህንን ጊዜ እኔም ስጠብቀው ነበር፣ እኔም እኮ እወድሃለው፣ አፈቅርሃለው ብለው ቅፍ እንዳደረገ ያለችው ያንን በህልሙ እያለመ ዞር እያለ ፋዘርን በካልሾ እየመታቸው ነበረ። እሳቸውም ተነስተው ምን ሆነ ነው? ምን ሆነ ነው? በማለት ጠይቀውት ነበረ ምንድን ነው ያለው? በቃ የሆነ እንደ ጦርነት ነገር በማለት ነው ለሳቸው የመለሰላቸው። እሺ ደግመህ ታልማለህ ወይን ስትተኛለህ ብለውት ነበረ። ህልም ይደገማሉ ወይ በማለት እሱ ተናግሮ ነበር። ተናገረ ማለት ነው። ቀጠለ። ምንድን ነው እያደረጉት እንዴ በካልሾኳ ፈስከኝ በማለት ለሱ ይሉታል እኔ ፋዘር፣ እኔ እንደውም ደግ አደረጉ ምን ከመሰለ ህልም ላይ መሰሎት እየቀሰቀሱኝ በማለት ለፋዘር ይመልስላቸዋል። አሁን ሁለተኛ እንደዚህ አይነት ነገር ብታደርግ ፊት ለፊት በምታየው ከዘራ ነው የምመታህ ብለው ያስጠነቀቁትና ደግመው ይተኛሉ ማለት ነው። የሰላም እናት ምርመራው ተደረገላት። የሰላም እናትና ሰላም ወደ ቢሮ ተመልሰው ሲመጡ ልጇ የሚያስፈልጋት የደም እንደሚያስፈልጋትና የደም አይነቷ ደግሞ እንደማይገኝ ለማዘር ተነገረች። ሀና ከመጀመሪያው አስጠንቀቋት ስለነበረ ይህንን ኃላፊነት ራስሽ ተወጩ ምክንያቱም ከመጀመሪያው ነግሬሻለሁ። ቤተሰብ ኃላፊነትን እንዲወስድ ነበረ የሆነ ችግር ቢገጥም ማን ይወስዳል ኃላፊነቱን ብዬ ስለ ጠየኮች፣ እኔ እወጣዋለሁ ስላለች ይህንን አንቺ ተወጪው ብሎ ዶክተሩ ለሀና ይነግራታል። እናቷ በጣም ደንግጣ መታ ስትነገር፣ የሷን የደም አይነት ያለው አባቷ ነው። አባቷ ደግሞ ሊደርስላት አልቻለም፣ አይችልም፣ ከሀገር ውጭ ነው ያለው። ምንድነው ማድረግ ያለብኝ ብላ ለዶክተሩ ስትነግረው፣ ዶክተሩ በጣም ይጨነቃል። እስኪ ያለው ነገር ላጣራና አሳውቅሻለሁ በማለት ለእናቷ እስኪነግራት የዛሬው ቪዲዮ ያበቃል ማለት ነው። እንግዲህ ያሳቀኝ የመጨረሻው ቪዲዮ አሲራቱን ኖላዊን በህልሙ በካልሾ ያፈሰው ነገር ነው። አባቴን ጋሼ ኖላዊ በካልሾ ተመቱብኝ አባቴን ማለት ነው። እና ቀጣይ በሌላ ቪዲዮ እስከምንገናኝ